ጤና ይስጠለን የአሻም ተከታታዮች ለዛሬ ዕለተ አርብ ግንቦት 22 2017 ዓ ም ያጠናቀር ናቸው የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። የዕለቱ ተረኛ ሳላፊ አዲስ እንግዳ ሰው ነኝ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ፤ ጠቅላይ ሚኒስትር አብይ አህመድ በጣሊያንና ፈረንሳይ ያደረጉት ጉብኝት በሀገራቱ መካከል ትብብርን ለማሳደግ የሚጠቅም ነው ተባለ። የአፈር ማዳበሪያ የአቅርቦት ሥራን ወደ ግሉ ዘርፍ ለማዛወር የሕግ ማዕቀፍ እየተዘጋጀ መሆኑ ተሰማ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የመድኃኒትና የሕክምና መገልገያ መሳሪያዎችን ለአምስት የመንግሥት ሆስፒታሎች ድጋፍ አደረገ። ጠቅላይ ሚኒስተር አብይ አህመድ በጣሊያንና በፈረንሳይ ያደረጉት ጉብኝት በሀገራቱ መካከል ያለውን ትብብር ለማሳደግ የሚጠቅም ነው ተባለ። ጠቅላይ ሚኒስተር አብይ አህመድ በአውሮፓ ፈረንሳይና ጣሊያን አድርገውት የነበረው ጉብኝት ኢትዮጵያ ከሁለቱ ሀገራት ጋር ያላትን ግንኙነት ለማሳደግ የሚያስችል ጥሩ እድል የሚፈጥር ነው ሲሉ የጠቅላይ ሚኒስተር ጽህፈት ቤት ፕሬስ ሰክሬተሪ ኃላፊ የሆኑት ብሌን ስዩም አስታውቋል። ፕሬስ ሰክሬተሪዋ ብሌን ስዩም የጠቅላይ ሚኒስተሩን ጉብኝት አስመልክቶ ማብራሪያ በሰጠ ጡበት ወቅት ጠቅላይ ሚኒስትሩ ከፈረንሳይ ፕሬዚዳንት ኢማኑኤል ማይክሮ ጋር ፕሬዚዳንቱ ወደ ኢትዮጵያን በጎበኙበት ወቅት የተስማሙባቸውን ጉዳዮች መገምገማቸውን ገልጿል። ሁለቱ መሪዎች ሀገራቱ በኢኮኖሚ ኢንቨስትመንት፣ በመከላከያ፣ ቅርስ ጥበቃና በሌሎች በተለያዩ መስኮች ከዚህም በላይ በትብብር መስራታቸውን እንደሚቀጥሉ ፕሬስ ሰክሬተሪዋ ብሌን ስዩም ገልጸዋል። ጠቅላይ ሚኒስተሩ ከቴክኖሎጂ ጋር በተያያዘ በርካታ ቦታዎችን መጎብኘታቸውንም አመላክቷል። በተጨማሪም ከጣሊያን ጠቅላይ ሚኒስተር ጆርጂያ ሜሎኒ ጋር ውይይት ማድረጋቸው የተጠ ተቆመሲዮን ከጣሊያን ጋር በኢንዱስትሪ፣ ግብርና ኢንቨስትመንት፣ እና ሌሎች ተመራጭ መስኮች ሀገራቱ ያላቸውን ትብብር ለማሳደግ ቁርጠኝነታቸውን አሳይተዋል ሲሉ ብሌን ተናግረዋል። በመጨረሻም ጠቅላይ ሚኒስተር አብይ አህመድ ከተመረጡ የሮም ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ ፖፕ ሊዮ አስራ አራተኛ ጋር በቫቲካን ከተማ መወያየታቸውን አስታውሰዋል። የአፈር ማዳበሪያ አቅርቦትን ወደ ግሉ ዘርፍ ለማዘዋወር የህግ ማዕቀፍ እየተዘጋጀ መሆኑ ተሰማ። የአፈር ማዳበሪያ ተደራሽነትን ለማሳደግ የአቅርቦት ስራውን ወደ ግሉ ዘርፍ ለማዘዋወር የህግ ማዕቀፍ እየተዘጋጀ ይገኛል። የግብርና ሚኒስትር ዴኤታ ሶፊያ ካሳ እንደገለጹት የአፈር ማዳበሪያ ተደራሽነትን ለማሳደግ የተለያዩ ስራዎች እየተሰሩ መሆኑን አብራርተዋል። በተለይም የአቅርቦት ስራውን ወደ ግሉ ዘርፍ ለማዘዋወር የህግ ማዕቀፎች እየተዘጋጁ መሆናቸው ሰዎቻቸውን አንስተው የግብርና እንቅስቃሴ እያደገ በመምጣቱ የአፈር ማዳበሪያ ፍላጎት መጨመሩን ተናግሯል በሰው ሰራሽ ማዳበሪያዎች ላይ ጥገኛ ከመሆን ይልቅ የተፈጥሮ ማዳበሪያዎችን የማዘጋጀትና የመጠቀም ባህሎች ሊያድጉ ይገባል ያሉት ሶፊያ ግብርናውን ለማሳደግ ቴክኖሎጂዎች በከፍተኛ ደረጃ ጥቅም ላይ ማዋል ያስፈልጋል ብለዋል የሜካናይዜሽን መሳሪያዎች ተደራሽነት እያደገ መምጣቱን ጠቁመው መሳሪያዎቹ ከውጭ በማምጣት ብቻ ስኬታማ መሆን እንደማይቻልና ባለሀብቶች ከፈጠራ ባለሙያዎች ጋር በመተባበር በዘርፉ ላይ እንዲሰማሩ ጥሪ ማድረጋቸውን ግብርና ሚኒስቴር ገልጿል። በተጨማሪም ለአርሶ አደሮች በምርምር ተቋማት እጅ የሚገኙ የሀገር ውስጥ ዝርያ ያላቸው ምርጥ ዘሮችን ጨምሮ ከውጭ የሚመጡ አዝዕርቶችን የማብዛት ስራ እየሰሩ መሆኑን መግለጻቸውን አሻም ከግብርና ሚኒስቴር ያገኘችው መረጃ ያመላክታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የመድኃኒትና የሕክምና መገልገያ መሳሪያዎችን ለአምስት የመንግስት ሆስፒታሎች ድጋፍ አደረገም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 800 ሚሊዮን ብር የሚያወጡ መድኃኒትና የህክምና መገልገያ መሳሪያዎችን ለአምስት የመንግስት ሆስፒታሎች ድጋፍ ማድረጉን ጤና ሚኒስቴር አስታውቋል። የመድኃኒትና የህክምና መገልገያ መሳሪያዎቹን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ለጤና ሚኒስቴር መቅደስ ዳባ ማስረከባቸው ተገልጿል። ድጋፉ የተገኘው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽህፈት ቤት ኃላፊ ኡስታዝ አቡባከር አህመድ አስተባባሪነት ከኦርፋን ኢኒድ አሜሪካ ከተሰኘ ግብረ ሰናይ ድርጅት መሆኑ ተገልጿል። የተገኘው የመድኃኒትና ህክምና መገልገያ መሳሪያዎች ድጋፍ ለጅማ፣ ገለምሶ፣ ደሴ፣ ወልቂጤና ለኢንጌ ሆስፒታሎች እንደሚሰጥ ኡስታዝ አቡባከር አህመድ በርክክብ ስርዓቱ ላይ መናገራቸውን አሻም ከሚኒስቴር መስሪያ ቤቱ ድረገጽ ያገኘችው መረጃ ያመለክታል። የኢትዮጵያ መንግስት ከወደ ኤርትራ የሚነሱ ከንቱ ውንጀላዎችን ወደ ጎን በመተው በጋራ ተባብሮ መስራት እንደሚመርጥ አስታወቀም። ይህንን ያስታወቀው የውጭ ጉዳይ ሚኒስቴር በትላንትናው ዕለት በተለያዩ ዲፕሎማሲያዊ ዘርፎች አገኟቸው ያላቸውን ስኬቶች አስመልክቶ ለመገናኛ ብዙሀን መግለጫ በሰጠበት ሲሆን ሚኒስተሩ በዚህ መግለጫ በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን የመመለስ ጥረትን ተጠናክሮ እንደሚቀጥል አመላክተዋል።

የውጭ ጉዳይ ሚኒስቴር ዛሬ ግንቦት አንድ ቀን 2017 ዓመት ምህረት በወቅታዊና ዓለም አቀፋዊ ጉዳዮች ላይ ሳምንታዊ መግለጫ ሰጥቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ኢትዮጵያ ከጎረቤት ሀገራት ጋር የተሻለ ግንኙነት ለመፍጠር እንደምትሰራ ተናግረዋል። በቅርቡ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የኤርትራ 34ኛ ዓመት የነፃነት ቀንን ባከበሩበት ወቅት ኢትዮጵያን በተመለከተ ንግግር ማድረጋቸው ይታወቃል። ቃል አቀባዩ በጉዳዩ ዙሪያ ለቀረበላቸው ጥያቄ በሰጡት ምላሽ በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች እየደረ ሊደረሱ ነው ብለዋል። ከወደ ኤርትራ የሚነሱ ውንጀላዎች ቢኖሩም ኢትዮጵያ በሰከነ መንገድ በጋራ ተባብሮ መስራትን ትመርጣለች ሲሉ አብራርተዋል። ኤርትራ ጋር በተያያዘም እንደሚታወቀው የኢትዮጵያ የውጭ ግንኙነት አንዱ አንኳር ጉዳይ የዲፕሎማሲ መርሃችን ከጎረቤቶቻችን ጋር ተቀራርቦና በትብብር መስራትን፣ ሰላምና መረጋጋትን ማረጋገጥ ላይ የተመሰረተ እንደሆነ ይታወቃል። ኢትዮጵያ ይህንን የተረጋጋና የሰከነ አካሄድ የምትከተል ሀገር መሆኗን መገንዘብ ያስፈልጋል። ከዚህ ቀደምም ከተወሰኑ የጎረቤት ሀገራት በመሪዎች ደረጃ የተለያዩ ንግግሮች፣ ውንጀላዎች፣ ክሶች፣ ዘለፋዎች የመጡበት አጋጣሚዎች ነበሩ። ኢትዮጵያ ግን በእንዲህ ያሉ እንካሰላንታ ውስጥ ሳትጠመድ በሰከነ ዲፕሎማሲ ረጅሙን ርቀት የሚያስኬደውን አማራጭ በማየት ከጎረቤቶቿ ጋር አሁንም ቢሆን በጋራ ተባብሮ መስራትን ላይ ያተኮረ የውጭ ግንኙነት መርህ ነው የምትከተለው። ነቢይ አታክለውም ኢትዮጵያ የባህር በር ፍላጎቷን በዲፕሎማሲ ታሳካለች ብለዋል። ከባህር በር ጋር በተያያዘም ኢትዮጵያ ፍላጎቷን ግልጽ አድርጋለች። ኢትዮጵያ ካላት የኢኮኖሚ አሁን ካላት የኢኮኖሚ አቅምና ፕሮጀክት ተደርጎ ልደርስ የምትችለውን ኢኮኖሚ አቅም ካላት አጠቃላይ የህዝብ ብዛት በመነሳት በዙሪያዋ ያሉ የባህር በሮችን የመጠቀም ፍላጎት እንዳላት ደግማ ደጋግማ በአጽንኦት አስቀምጣለች። ይህ የባህር በር የሲያክሰስ ጥያቄዋ በሕጋዊ ፍትሐዊና ዲፕሎማሲያዊ በሆነ መንገድ ብቻ እንደምታስፈጽምም ግልጽ አድርጋለች። ይህ ጥያቄ አሁን በአሁኑ ሰዓት እዚህ ኢትዮጵያውያን ምሁራን ዘንድ ብቻ ሳይሆን መላው በአመዛኙ ህዝቡ የሚስማማበት ከኢትዮጵያ መጻኢ የኢኮኖሚ ልማትና እድገት ጋር የተሳሰረ መሆኑን በሀገራችን ውስጥ ብቻ ሳይሆንም በሌሎችም ሀገራት ዘንድ የኢትዮጵያ ጥያቄ ህጋዊና አግባብ ያለው መሆኑን ግንዛቤ የተያዘበት ወቅት ላይ ነን። አላቀባዩ በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ለመመለስ ጥረት እየተደረገ እንደሚገኝ ገልጸዋል። ነገር ግን አሁንም ይህ ህገ ወጥ ጉዞ አልተቋረጠም ሲሉ ተናግረዋል። በማያንማር በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለስ ጥረት በዚህ ባለፈው ሳምንትና ከዛ ሳምንት በፊት ባለው ተጠናክሮ ቀጥሏል። እስካሁን ከሰባት መቶ በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረግ ተችሏል።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 ህብረተሰባችን ከዚህ አንጻር ራሱንና ልጆቹን ህጋዊ የስራ ስምሪት ውል ወዳልተፈረመባቸው ሀገራት እንዳይሄዱ መከላከል አለበት። ነቢያት በመግለጫቸው ወቅታዊ የዲፕሎማሲ ክንውኖችን አንስተዋል። የዛሬ እለት አርብ ግንቦት 22 2017 ዓ ም የአሻም ሰባት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን፣ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!